እንደምንችል እና ያለን ማለት ነው። እዚህ ጋር እንደምትመለከቱት አፑን ምናልባት ከፈለጋችሁ ከፕሌይ ስቶር ማውረድ ትችላላችሁ። ቀጥታ ሺን ላይ ስንገባ እንደዚህ ነው የሚመጣልን። እዚህ ጋር የምትመለከቱት ኦል ይላል የሴቶች እና የወንዶች የቤት ዕቃ እንደዚሁ፣ የፈለጋችሁትን ነገር እዚህ ጋር ማግኘት ትችላላችሁ ማለት ነው። ከፈለጋችሁ ደግሞ እዚህ ጋር ሰርች ማድረግ ሰርች አድርጋችሁ ማግባት ትችላላችሁ። እንደዚሁ በመቀጠል የሕፃናት ወረድ በማለት ሰርች አድርገን የፈለግነውን ልብስ እንደዚህ አይተን እንመርጣለን ማለት ነው። ለምሳሌ እኔ አሁን እችን ቢመርጥ እና እንደዚህ እያየሁን እዚህ ጋር ስለ ልብሱ ምን እንደሆነ ጽሑፉ ማወቅ ከፈለጋችሁ ከምን እንደተሰራ ምን እንደሆነ እዚህ ጋር ጽሑፉ ይናገራል ማለት ነው። በመቀጠልም እዚህ ጋር ሳይዛችሁን ትመርጣላችሁ። እኔ ለምሳሌ እቺ ልብስ እንደፈለግ መጀመሪያ ከፊት ከኋላ ምን አይነት እንደሆነች እንደዚህ ማየት ከፈለገን እንደዚ አድርገን እናያለን። በመቀጠል የፈለግነውን ሳይዛችንንም በመምረጥ እኔ ለምሳሌ እዚህ ጋ እችን እመርጣለሁ፣ እንደዚህ ወደ ባስኬቱ አስገባለሁ ማለት ነው። ከዛ በኋላ ቀጥታ የመረጥነውን ልብስ እና ኦርደር እንዴት እንደሚደረግ ቀጥታ እዚህ ጋር የምትመለከቷትን እችን እነካለን። አንዴ ስንጫን እንደዚህ ይመጣልናል። እዚህ ጋር ደግሞ የምትመለከቱት አሁን እነዚህ ራይት ራይት የሚያሳዩት ሊገዛ የፈለግኳቸው ኦርደር ሊያደረግ ያወጣዋቸው ናቸው ማለት ነው። እንደዚህ ደግሞ ባዶ ሳጥን የሆኑት ደግሞ አልፈለግኳቸውም እና ይቀመጣሉ። ነገር ግን እዚህ ጋር አሁን እዚህ የመረጥኩት ልብስ ሶስት እንደሆነ እዚህ ጋር ቼክ አውት የሚለውን ጽሁፍ ስታዩ ስንት ልብስ እንደመረጣችሁ ይናገራል። እዚህ ጋር ሂሳቡ ነው። ይሄ ደግሞ መቶ መቶ አስራ ስምንት ብር ይላል። ከዛ በመቀጠል እችን ቼክአውትን እነካለን። እዚህ ጋር ምናልባት ኢሜል አድሬሳችሁ ካልሞላችሁ እንደዚህ ሆኖ ነው የሚመጣላችሁ ማለት ነው። ከመጥለባችሁ በፊት ኢሜል አድራሳችሁን ስለሚጠይቅ እዚህ ጋር የት ሀገር እንደምትኖሩ እዚህ ጋር ስማችሁን ቁጥራችሁን ወደ ታች ደግሞ እዚህ ጋር ሎኬሽን ቦታ የቤት ስም ቁጥር አድራሻ ይጠይቃል። እሺ ኢሜላችንን ከሞለን በኋላ እንደዚህ ያመጣልናል ማለት ነው። የመረጥነውን ልብስ ከላይ እንደዚህ እንደምትመለከቱ ያሳያል። ከታች ደግሞ አራት አማራጭ አለ ማለት ነው። በካሽ በክሬዲት ካርድ በፈለግ ነው። ከዚህ ከአራቱ አማራጮች እኛ የምንፈልገው መምረጥ እኔ በካሽ ብዬ ራይት አድርግ ያለው ማለት ነው። እዚህ ጋር የቱ ጋር ራይት እንደሆነ እርግጠኛ መሆን አለባችሁ። በመቀጠል ውረድ ብለን በማየት ደግሞ እዚህ ጋር የብሩን ሂሳብ መጠን እዚ ጋር ይናገራል ማለት ነው። መቶ አርባ ዘጠኝ እንደሆነ ይናገራል። ከዛ በመቀጠል እችን ኮንቲኑ የምትለውን እንነካለን ማለት ነው። ከዛ ቀጥታ ኦርደር ያደረግልናል ማለት ነው። ቁጥር በመለነው ኮድ ይሰጠናል። ያን ሞልተ መጠቀም እንችላለን። በመቀጠል ስች ጋር የምትመለከቷት ደግሞ ልብስ ኦርደር ካረገን በኋላ ምናልባት 15 ቀን ነው የሚሰጠው የመረጥነው ልብስ ወይም ኦርደር ያደረግነው ልብስ ካልፈለግ ነው ወይ ሳይዛችን ከበለጠ ወይም እንደፈለግ ነው ካልሆነ ደግሞ እቺን ቦታ በመግባት የፈለግነው ጥያቄ በመጠየቅ ሪተርን ወይም ደግሞ መቀየር እንችላለን ማለት ነው። ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ቆይታ